ቀጥ ብለሽ። አዎ ቀለል ብላኛለች፣ እቺ ማለት ነው፣ ቀለል ብላኛለች ነሽ ማሬ ጅነሽ ገብርኤል፣ እኔ እኮ የሰባተሩ ጉዝ እኮ ነኝ፣ ገብርኤል የምልህ ነው። ጤነኛ አይደለችም እንዴ? ቦርጫም ብላ ትሰድበኛለች። እናንተ ቦርጭ መስሏችሁ ነው እንዴ? ወይኔ መድኃኔዓለም፣ አንቺ ቦርጫም አለችኝ እኮ። ማፊ ጤንነት። ጨልላችኋል፣ እናንተማ ዘንድሮ ጨልላችኋል። ሀዊ ብቻ የጨልለች መስሎኛ፣ ሁላችን ለካ የጨለን ነው። ቦርጫም ትለኛለች፣ እንደ ይቺ ደግሞ ኮንኮኔ ያ ሸንቀጣ ሸንቃጣ ሰው ሆንሽ ኮኔ ማለት ነው። ሞዴሊስት ስለሆንኩ ነው እንደዚህ ሸንቀጥ ያልኩት። በሰባት ወር አልመስልም ግን ቁጭ ስል ነው ዱፍጭ ስለምል እመስላለሁ። ውስጥ ልብስ አለሽ? ውስጥ ልብስ ይለበሳል እንደ ዘንድሮ ውስጥ ልብስ ይለበሳል እንዴ? እኔ ኮረብሽ አላውቅም፣ ቁምጣ ነው የምለብሰው። ውስጥ ልብስ ይለበሳል እንዴ? ማን ይጎትተዋል ያንን ረዥሙ ሸንቀጥ ያልኩኝ። እሺ፣ በነገራችን ላይ ማለት ነው አንቺ ማለት ነው እርጉዝ ሳትሆኚ ተኝተሽ የምትወክሺውን ማለት ነው። እኔ በነገራችን ላይ ጽድት ብዬሽ ማለት ነው፣ እንደዚያ ተሽክርክሬ ነው የምሰራው። እያንዳንዷ እራስሽን ታዘቢ፣ ደከመኝ ሞልቀቀቅ እምትይ እኔን ይኝሽ ቤት እኮ ማለት ነው እ ስል እኮ ማለት ነው ማርያም ነር ቤት እኮ ወይኔ ወይኔ እላለሁ እኮ ቤት ስሆን ነው። ግን ከወጣው ወጣው ነው። እርጉዝ ናት እንዴ አልመስልማ። አያችሁ እኔ ሸንቃጣ ነኝ ሞዴሊስት ነኝ የምለው እኮ ለዚህ እኮ ነው። ማነው እርጉዝ ናት ያላችሁ? አታዩኝም ሸንቃጣ እኮ አሁን ምን ነው ብዙም የሚመስለው ቤዚ ወይ አሁንማ ወድ ጣሪካ ሰባት አይመስልም። ገብርኤልን ሰባት ገብቻለሁ። እናንተ እናተ ኮንኮን ያም ለእናንተ መናገር ጦ አይደለም ስ ሚስጥር አጠብቁ። ኮኮን በሬውላ እንጂማ ገብተናል። ግን አልመስልም። ፈጣሪ ይመስገን ወንድ ነው። ምንም ይሁን እኔ ጤነኛ ልጅ ብቻ ይስጠኝ። ወንዱ ነች ሴት፣ እኔ ምንምን ቸገረኝ። ልጁ ላይ አትጩይበት፣ ለምዶ ይውጣ እንጂ ምን የማይለምደውን። እንደው ለጊዜው ለምን አስቸግረዋለሁ? ለምዶ ይውጣ። ጨዋታዬንም ኤቭሪቲንግ ለምዶ ይውጣ። ማሬ እንዴት ትገልዳለች? እንዲ አትጩይ ነገስ ለምዶ ጆሮው ማለት ነው። ተለማምዶ ነው የሚወጣው። እንዴ ነገ እኮ አንድ አመት ከሞላው ስራ እንጀምራለን። ፈጣሪ ካለ እንዴ መጥቶ ጉድሽን እንሰማለን። እኔ እንዳላወጣላችሁ ተጠንቀቁ እኔ እንዳላወጣላችሁ ተጠንቀቁ። እሺ እውነት ርጉዝ አትመስም እኮ ማርያምን፣ የሰባት ወር ርጉዝ ነኝ። ግን ያው ራሴን ስለማጠነክር ነው እንጂ ማርያምን፣ ምን የምሬን ራሴን ያጠነክራለሁ። ልፍስፍስ ማለት አልፈልግም። በቃ ስራዬን መስራት ስለምፈልግ ነው። ካለብልዘ ልፍስፍስ ብዬ እኔ እንደ በሽተኛ ቤት ውስጥ ስንት ወር ሙሉ ልተኛ ነው እንዴ? በስመ አብ ልንፈስ ቅዱስ፣ እኔ አልተኛም እንዴ ምሉ ሆን ነው ሶ ግን ስራዬን ሰርቼ ስገባ ደክሞኝ ስገባ ማለት ነው ደስ ነው የሚለኝ። ካለብዛታኝቼ ታኝቼ የምልሰራ ነው ማሬ፣ እንዲ የምሬን እኮ ነው። ገብርኤልን ልጅ የራሱ ይጠነክራል። ሶስት ወር ነው የሚመስለው። አረ እመቤቴን አይደለም ሰባት ወር ነው ሌባ። ልጅሽ ምላሳም ይሆናል። ጥሩ ነው፣ ለስራው አመቺ ነው። ምላሳም ጥሩ ነው፣ ለስራው ይመቻል። ማርያም፣ ነው የምሬ ነው። እንዴት ቅልዳዳችሁ እንዴ እናንተ! ምላስ ያለው ሰው እኮ ነው ይህንን ስራ የሚሰራው። ከለብዘ ምላስ ከሌላቸው ይህንን ስራ አኳሰሩ። ተው ግን ስራ ይህን ስራ በዛሬ በወሬ ነው ያቆያችሁኝ። ተው ስድስት ሰዓት ተኩል ሆነ ስራ ሳልሰራ። እናንተ ወሬ አሙላ ውጡልኝ፣ ውጡልኝ እናንተ እያላችሁ ሲጀመር ጤንነት አይሰማኝ። ምን ያው ለጨዋታው ድምቀጥ ነው ወይስ ጨዋቴ ማለት የኔ መገለጫ ነው ሺ፣ ጨዋቴ ማለት የኔ መገለጫ ነው ሺ፣ እወቁት። እኔ ለደናውም ለመጥፎውም ለኤቭሪቲንጉም ጩኬ ነው ማውራው፣ ሺ ልመዱት፣ ለመዱት። እኔ አሁን የእኔ ፋሚሊዎች ስለለመዱኝ የተስፋይን ችግር የለብንም።

እንኳን አያችሁ ደግሜ ላሳያችሁ፣ እንዴ ምንም አላያችሁም ሲጀመር። እሺ አሁን ፀጉሬ እዚህ ጋ ደርሰዋል ትንሽ እዚህ ጋር መድረስ አለበት። ጆፎፍ እንዲል ማለት ነው። እና ታስታውሳላችሁ ዱሮ በልጅነታችሁ እንደዚህ ነበር ፀጉራችንን የምናየው እኔም ላየው ብዬ ነው። ሰላም ሰላም፣ ሐዊ ዲዛይን ቤተሰቦች እንደምናችሁ። ሐዊ ዲዛይን ካልኩ ካልኩ ቆየዋ። ተው እንግዲህ ተው ተው የሀዊ ዲዛይን ፋሚሊዎች ታታ አድርጉልኝ። የሆነ ነገር አመጣብኝ አሁንም። እሺ ጋይስ ሳያመጣብኝ ስራዬን ሰርቼ ልውጣ ቶሎ ቶሎ።